ሰላሙ አሌይኩም ወራህመቱላሂ ወበረካቱ፣ ውድ ቤተሰቦቼ እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ብዙ ይበልልኝ። ዛሬ በአንድ አዲስ ቪዲዮ በጣም ደስ የሚል ውስጣችሁን በሚያስደስት በሚያረካ ቪዲዮ ይመጥቻለሁኝ። ቪዲዮውን ተከታተሉት። መጀመሪያ ላይ ግን አስቀድሜ አንድ በጣም አለ እናንተ ይበጃል ብዬ ያሰብኩት ነገር እኔ ራሴ ላይ ስለሚከሰትብኝ ውስጤ በጣም ጭንቅ ሲል ጥብብ ሲለኝ ሲደብረኝ በጣም ስጨናነቅ የምጠቀመው መድኃኒት የሚወስደው መድኃኒት አለኝና ና መጨረሻ ላይ አስቀምጭላችኋለሁኝ መጨረሻ ላይ ታገኙታላችሁ ማለት ነው። አሁን ቀጥታ ላሳያችሁ ወደ ፈለግኩት ምርጥና ውብ ወደ ሆነው ቪዲዮ ልግባ። እንግዲህ ያው መጀመሪያ ላይ የገባሁ ነው። እንደምታዩት በጣም የሚያምር አካባቢ ነው። በጣም ውብ የሆነ አካባቢ ነው። በዚህ አካባቢ ብዙ ነገር ነው የማሳያችሁ እንግዲህ የሄድኩ ነው። ዛፎቹ እንደምታዋቸው በጣም የሚገርም ከለር ያላቸው ዛፎች አሉ። ወደ ውስጥ እየገባሁ የመጀመሪያውን በር አልፍ ያለሁ ሁለተኛው በር እንግዲህ እስኪ ላልፍ እየሞከርኩ ነው። ጠጋጠጋ እያልኩ ሲሄድ እንግዲህ ታውቁታላችሁ፣ እኔም በደንብ አብራራላችኋለሁ። ይህን ይመስላል እሪኩም ሎጂ፣ ሀይቅ ደወሎ፣ ሀይቅ ከተማ፣ ሀይቅ ባህር፣ ሎጎ ሀይቅ እንገኛለን ዘወሮር እያልኩኝ እንግዲህ ሀይቅ ባህርን አሳያችኋለሁ። እዚህ አካባቢ ስትመጡ ተዝናንታችሁ ፈታ ዘና ብላችሁ ትመለሳላችሁ። አሁን ወደ ባህሩ እየተጠጋሁ ነው። እንግዲህ እዚህ አካባቢ ያሉትን በደንብ አሳያችኋለሁ፣ ይሄ ሎጂ ምን እንደሚመስል ጠጋ ጠጋ እያልኩ ሲሄድ ፊት ለፊት እንደምታዩት ሰዎች እየተዝናኑ ነው። መዝናኛ አለ። ያው እኔ የሄድኩበት ሰዓት ብዙ ሰው በማይበዛበት ሰዓት ነው እና አልፎ አልፎ አንዳንድ ሰዎች ናቸው ያሉት። እንግዲህ እንደምታዩት ነው መናፈሻዎቹ፣ ቤቶቹ እንደምታዩት ነው። ዛፎቹ በጣም አረንጓዴ፣ በቃ ህይወትን የሚያድስ ነው እያንዳንዱ ነገር እዚህ የምታዩት። በጣም ያስደስታል ይማርካል። ውብ የሸበረቀ ግቢ፣ የሸበረቀ የባህር ዳር ነው። እንደዚህ አረፍ መብያዎችም አሉ። ወደ ውስጥም እየገባን በደንብ አሳያችኋለሁኝ። ላይክ ና ሼር አትርሱ፣ ቤተሰብ ላይክ እና ሼር ዋጋ አውጡብኝ አይልም። እናንተን የሚጎዳ ነገር አይደለም። እና ላይክ እና ሼር እያደረጋችሁ ቪዲዮ ቫይራል እንዲወጣ እገዙኝ፣ ለቀጣይ ስራዎች አበረታቱኝ። እንግዲህ እንደምታዩት በጣም በሚገርም ሁኔታ ነው። ወላ ሐቂቃ በጣም እኔ ለራሴ በጣም ገርሞኛል። ውስጤን የመጨረሻ ረሀ የሰጠኝ ቦታ ቢኖር ይሄ ነው። እንደምታውት በቃ ዛፎቹ ሁሉ አረንጓዴ የተለያየ ከለር ያላቸው ናቸው። ይሄ እሪኩም ሎጂ ነው የሚገኘው እንግዲህ በሀይቁ ዳርቻ አካባቢ ላይ ነው። ሀይቁ እንደምታዩት በደንብ እየተንቀሳቀስኩ ያሳያችኋለሁ። ጀልባ አለ፣ ሞተር ጀልባ አለ፣ ይቺ ከሸንበቆ የምትሰራውም ጀልባ አለች። ዛፎቹ እንደምታዩት ይህ ዛፍ አሁን በጣም ለየት ያለ ዛፍ ነው። በጣም ያምራል። የተለያየ ከለር ይሰጣል በጣም ሎጂውን የበለጠ በቃ መዝናኛ እንዲሆን ያደረገው ነገር ቢኖር ዛፎቹ ናቸው እና ውስጥ ደግሞ ብዙ ነገር አለ፣ እናያለን። አሁንም ላይክ እና ሼር ማድረጋቸውን በድጋሚ እንዳረሱ እነዚህ ቤቶች እንግዲህ እንደምታዋቸው ወደ ውስጥ አንዱን ገባብ እያሳያችኋለሁኝ። ስትመጡ እዚህ ዘና ፈታ እያላችሁ ትዝናናላችሁ ማለት ነው። እንደዚህ ውጭ ላይ አለ። አሁን እስኪ ወደዚህ ውስጥ ወደ አንዱን እንግባና ላሳያችሁ ውስጡም ማለት ነው ውስጡ ምን እንደሚመስል እናያለን። ያው ይሄ የምግብ አዳራሽ ነው። ለስብሰባ አዳራሽ ይሆናል። ለተለያዩ ነገሮች ይሆናል፣ ለሰርግ ለምናምን በቃ አዳራሹ እጅግ በጣም አሪፍ አዳራሽ፣ ትልቅ አዳራሽ ነው። ለሰደቃም ለሁሉም ነገር ይሆናልና እዚህ መታችሁ ሰርጋችሁን፣ ሰደቃችሁን፣ ድግሳችሁን ማውጣትም ትችላላችሁ። የዳርዳሩን እንግዲህ የባህሩ ሁኔታ እንደምታዩት ነው። አረንጓዴ የሆነ ዛፍ ነው ያለው። ኢንሻአላህ ባህሩ ምን እንደሚመስልም አሁን እዚሁ ላይ እናያለን። ሌላ እዚሁ ላይ ማሳያችሁ ለየት ያለ አንድ ትልቅ ፕሮጀክት እየተሰራ ያላለ ሀይቅ ስትመጡ እንግዲህ ሁሉ ነገር ምቹ ሁሉ ነገር የሚገኝባት ሀገር ናት። አረንጓዴ ለምለም የሆነች ሀገር ናት። አሳ አለ፣ አትክልት፣ ፍራፍሬ ፍሬሽ የሆነ ነገር ታገኙበታላችሁ። አገራችን እንግዲህ ከሞላ ጎደል እያሳየኋቸው ነው ያለሁት። አሁንም በድጋሚ ላይክና ሼር ማድረጋችሁን እንዳትረሱ። እነዚህ ሞተር ጀልባዎች ናቸው። ሞተር የተገጠመላቸው ጀልባዎች አሉ፣ ሞተር ያልተገጠመላቸው አሉ። መዝናናት ስትፈልጉ በቃ እነዚህን አዛችሁ፣ እነዚህ ፈታ ዘና ብላችሁ ወደ ሀይቁ መካከል ድረስ ሂዳችሁ መምጣት ትችላላችሁ ማለት ነው። በቃ በጣም የሚያምር በጣም ውብ የሆነ መዝናኛ አካባቢ ነው። ይህንን እንግዲህ ሎጂው ያው ትንሽ ቆይቷል፣ እንትን ካለ ከሱ በፊት ሌላ ሎጂ ነበረ። እሱ ተነስቷል። እንዴት እንደተነሳ ለምን እንደሆነ አሳያችኋለሁኝ። ተከታተሉኝ። አሁንም በደንብ በቃ ያለውን ሁኔታ አስጎበኛችኋለሁ። ለእናንተ ለቤተሰብ እኔ የወደርኩትን ለእናንተም አቀርባለሁኝ። ባልኩት መሰረት ነው እያቀረብኩላቸው ያለሁት። በጣም የተለያዩ ከለር ያላቸው ዛፎች ላይን የሚማርኩ ለአእምሮ እረፍትን የሚሰጡ ናቸው። አየሩ እዚህ አካባቢ ሀይቅ እንደነገርኳቸው አየሯ ትንሽ ሞቅ ይላል። በተለይ ግንቦትና ሰኔ ላይ የተጨናነቀ አየር ሊኖራት ይችላል ግን እዚህ አካባቢ ስትመጡ ቀዝቃዛ ነፋሻ አየር በጣም ደስ የሚል የእውነት የእውነት የእውነት ነው እምላችሁ። በጣም ደስ የሚል አየር ነው ያላት። ይህን ይመስላል እንግዲህ ባህሩን ሳሳያችሁ፣ ይህን ይመስላል ሀይቅ ዳር ሎጎ ሀይቅ ባህሩ ይህንን ይመስላል። ከዚህ እንግዲህ ይህንን እያሳየኋችሁ፣ ሌላ እዚሁ አካባቢ ሀራ የሚባል አካባቢ አንድ ሀይቅ አለ። አርድቦ ሀይቅ የሚባል ማለት ነው። አርድቦ ሀይቅ ስትባል ሰምታችሁ ታውቁ ይሆናል። እሱ አለ ማለት ነው። ይሄ እንግዲህ የምታዩት እዚህ አካባቢ አንድ ሎጂ ነበረ። እሱ ተነስቶ ይሄ ፕሮጀክት እየተሰራ ነው። ምናልባት ይህም ፕሮጀክት ልትገምቱት ትችላላችሁ። ይህ ፕሮጀክት ምን መሰላችሁ? እኔ ከመናገሪያ በፊት ኮሜንት ላይ አስቀምጡ። ይሄ ፕሮጀክት በደንብ እየተዟዟር እናየዋለን። በጣም ግሩም የሆነ ፕሮጀክት ነው። በመሰራት ላይ ያለ ፕሮጀክት ነው። እንሻላ እዚያ ያድርሰን። ሲያልቅ ደግሞ በደንብ እናየዋለን። ይህ ድሮ መናፈሻ ላይ እየተሰራ ያለ ፕሮጀክት ነው። በጣም ያምራል። በጣም ትላልቅ ሕንጻዎች ናቸው ያሉት፣ ሰማይ ጠቀስ ሕንጻዎች ናቸው። ከባህሩ ዳር ሆኖ ሲታይ ደግሞ የበለጠ ረጃጅም ናቸው። እንደምታዩት በባህሩ ዳር ዳር ላይ ነው የተሰራው። ከርቀት ስናየው ይህንን ይመስላል። ባህሩ ጋር ተያይዞ በጣም የተለየ ውበት ነው የሚሰጠው። እና ይሄ ፕሮጀክት ምን ይባላል መሰላችሁ? ገበታ ለሀገር ፕሮጀክት ይባላል ማለት ነው። አሁን እዚህ ጋር ይሄ የምታዩት እዚህ አካባቢ ያለውን ማሳያችሁ፣ ይህ ለባቡር ፕሮጀክት ስራ ተጀምሮ ስለነበር ለዛ የቀረቡ ናቸው። ባህሩ ዳርቻ አንድ እየተሰራ ያለ ነገር ነበርና እሱን ቀረብ ብለን እናየዋለን። ባህሩ ከርቀት ይህንን ይመስላል። በጣም አረንጓዴ ነው፣ በጣም ያምራል፣ ውብ ነው። እንግዲህ ይህንን ሀላል በሆነ መንገድ መታችሁ ተዝናኑ እዩት። ላለሁኝ እኔ በቪዲዮ እዚህ ያሳየኋችሁ በአካል መታችሁ ልታዩት ልትዝናኑበት ትችላላችሁና አሪቡ ወደ ወሎ ሀገራችን ሀይቅ ላለሁኝ ይህንን ይመስላል። አካባቢው ዘወርወር እንላለን። አሁንም ሌላ ማሳያችሁ ሌላ ነገር አለ። አካባቢያችን እንግዲህ ሀይቅ ይችን ትመስላለች ይሄ እንደነገርኳችሁ ባቡር ፕሮጀክት የተጀመረበት ነበረ ይህን ነው አንደኛው ላሳያቸው የፈለግኩት ይሄ እቃ ካርጎ ማራገፊያ ምናምን ነበር የባቡር ፕሮጀክቱ እንግዲህ ያው በዘመነ ጁንታ ያው ፕሮጀክቱ ተሰናክሎ ወደኋላ ቀርቷል በጣም በሚያሳዝን ሁኔታ ምናልባት ይህንን ቪዲዮ እንደ ሀገር የምታዩ ይሄ ፕሮጀክት ቀጥሎ ሀገራችን ትልቅ ደረጃ ደርሳ ለመዝናኛ ለመዝናኛው ዓለም ለቱሪዝም ዓለም እንድትጠቅም የሁላችን ማስተዋጽኦ ብታደርጉ በጣም ደስ ይለኛል። ይህንን ይመስላል። ይህንን ነው አንዱ ላሳያችሁ የነበረው። ሁለተኛው ደግሞ እንደዚህ እየዞርኩ ስመጣ አሳያችኋለሁኝ። እዚህ አካባቢ አንድ የገጠመ ነገር አለና እሱም በዛው እነግራችኋለሁ ማለት ነው። በጣም ነው የሚያምረው ሀይቀተም ባህሩ እንደምታውት በጣም ጥርት ያለ ነው። እንግዲህ ይህንን ግቢ ነው ላሳያችሁ የፈለኩት ሌላው ይሄ ከዚህ ጀምሮ እስከ ወዳ ድረስ ፎቁ ህንጻው ድረስ ያለው ያው እንደነገርኳችሁ ይሄ ገበታ ለሀገር ነው። በአዲሱ ፕሮጀክት ታቅፎ እየተሰራ ያለ ነው። እዚህ ጋር የሚገርማችሁ ነገር ወፍ ራሱ ዝር የሚልበት አይመስልም። ውስጥ ገብቼ ለተመልካቾች አንዳንድ ነገር ቀረጻ አደርጋለሁ ብዬ ጓደኛዬ የላኩትና እኔ ትንሽ ፈርቺ ማለት ነው። ውስጡ መከላከያ ያለ በመሳሪያ ዙሪያውን እየተጠበቀ ነው። በወርቅ የሚነጠፍ ነው የሚመስለውና ውስጡ ጓደኛ እንደውም ትልቅ ስድብ ነው የተሰደበው። ስድቡን ግን አልነግራችሁም ብሎ እንደ ይህንን ይመስላል። ላይክና ሽር ማድረጋችሁ እንዳትረሱ። መድኃኒቴን አቅርቤላችኋለሁ ወደ መድኃኒቴ በቀጥ